በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ ያያሉ የገና ነው የሉ የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሓን ወዳጆች እንደምን ከረማችሁ፣ እንደምን ሰነበታችሁ። ውድ ቤተሰቦች እንኳን ለቅዱስ ገብርኤል ወርሃዊ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ፣ አደረሰን። አዲስ የመጣችሁ ቤተሰቦች እንኳን ሰላም መጣችሁ ብያለሁ። ነባሮችም ስለምታበረታቱ በጣም ከልብ አመሰግናለሁ። አሁንም ዩቱቤን ሰብስክራይብ ላይክ ሸር ኮሜንት በማድረግ ሀሳብ አስተያየታችሁንም መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ ለዛሬ ቅዱስ ገብርኤልን መዝሙር አቀርብላችኋለሁ። በስመስላሴ ገብርኤል ገብርኤል መላከ ራማ፣ ገብርኤል ገብርኤል መላከ ራማ

ላሌ ሙሰበቅ ወደ ድንግል መተ ደስታሃን አበሰርክ ያምላክን ሰው መሆን ያምላክን ሰው መሆን ላሌ ሙሰበቅ ገብርኤል፣ ገብርኤል መላከ ራማ ድምስህን እንስማ ከውሃና ከሳት ከሞት አመለቱ በሳቱ መካከል ለጥፋት ቢሰጡ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ አንተ ባለህበት ቤተኛ ወይም ስፍራ ምንም ቦታ የለው ሞትና መከራ። ገብርኤል ገብርኤል መላከ ራማ፣ ገብርኤል ገብርኤል መላከ ራማ ሰንጠራ

ለዓለም ታወጅ ገብርኤል፣ ገብርኤል መላከ ራማ፣ ገብርኤል፣ ገብርኤል መላከ ራማ። ሰንተራ ፈትነ ድረስ ድምፅህን እንስማ። ገብርኤል፣ ገብርኤል መላከ ራማ፣ ገብርኤል፣ ገብርኤል መላከ ራማ ስንተራ ፈትነ ድረስ ደምዝንን ንስማ። አሜን። የቅዱስ ገብርኤል ረድኤት በረከቱ ምልጃ ጾሎቱ ከሁላችን ጋር ይሆን። የራማው መላክ ቅዱስ ገብርኤል ሁላችንን በያልንበት ይጠብቀን ይጠብቃችሁ! ቤተሰቦቼ ቤተሰብ የሆናችሁ በጣም ከልብ አመሰግናለሁ። ሁላችሁንም በያላችሁበት ሰላማችሁ ብዝዝት ይበል። ቅዱስ ገብርኤል ይጠብቃችሁ፣ ይጠብቀን። ቅዱስ ገብርኤል ማለት የእግዚአብሔር አገልጋይ ነው ማለት ነው። ስሙ ሰው አምላክ አምላክ ሰው ሆነ ማለት ነውና ቅዱስ ገብርኤል የደስታ አብሳሪ ነው። ደስታን ያብስራችሁ ለሁላችሁም። ቻው ባይ ባይ።